ሰላም እንዴት ናችሁ? ይህ አርሰናል ኢትዮፋንስ ነው። እንደተለመደው አርሰናል የሚመለከት የስፖርታዊ ጥንቅሮቻችን ወደ እናንተ በሰዓቱ ይዘንላችሁ ቀርበናል። በስፖርታዊ መረጆቻችን የዝውውር ዜና፣ አዲስ ኮንትራት የሚፈርሙና ከአርሰናል ቤት የሚለቁ ተጫዋቾች እንመለከታለን። በዝውውር ዜናችን ስንጀምር አንድ መረጃ አለ። ለአርሰናል ደጋፊዎች ጥሩ የሚባል ዜና ነው። አርሰናል የማርቲን ዙብ ሜንዲ ዝውውር ትናንትና መቋጨት ችሏል። ሙሉ በሙሉ በሚባል ደረጃ ዝውውሩን መጨረስ ችሏል። ይህ ዝውውር እንግዲህ ያለፉት ሶስት ሳምንታት ነበረ የተጠናቀቀው። አርሰናል አንዳንድ ሰነዶች መፈረም ያለበትና ተጫዋቹ ወደ አርሰናል በሚያደርገው ዝውውር ላይ የሕክምና ምርመራም አላደረገም ነበረ እና ዝውውሩ አጠቃላይ ብቻ ተጓቶ ነበረ። ይህንን ዝውውር ደግሞ የሪያል ማድሪዱ ይህንን ዝውውር ደግሞ የስፔኑ ኃያሉ ክለብ ሪያል ማድሪድ ለመጥላፍ ሞክሮ ነበረ ሳይሳካለት ቀረ እንጂ ዝውውሩን ለማክሸፍና ወደ ክለቡ ማርቲን ዙሜኒ ለማስፈረም ማድሪዶች እንቅስቃሴ ላይ ነበሩ። ነገር ግን ተጫዋቹ ወደ ሪያል ማድሪድ መሄድ አይፈልግም፣ ወደ አርሰናል መቀላቀል ይፈልጋልና በትላንትና ዕለት ዝውውሩ ተጠናቀቀ። ሪያል ማድሪዶች እንደሚታወቀው አንድ ተጫዋች ወደ አንድ ክለብ ሊፈርም ጫፍ ደርሶ ዝውውሮችን በመጥለፍ ይታወቃሉ እና ማንኛውም ተጫዋች ወደ ማድሪድ ሲባል ወደ አንድ ክለብ የሚያደርገውን ዝውውር ትቶ ወደ ማድሪድ ይፈርም ነበር። ነገር ግን ይህ አልሆነም። ማርቲን ዙሜንዲ ወደ አርሰናል ትላንትና መፈረሙ ይፋ ሆኗል። ይህ ለአርሰናል ደጋፊዎች በጣም አስደሳች ዜና ነው። ለአርሰናል የቦርድ አባላትም ሆነ እንዳጠቃላይ ለአርሰናል ፋን በጣም ጥሩ የሚባል ዜና በትናንትና ዕለት ተነግሯል። ታማኙ የመረጃ ምንጭ ፋብሪዚዮ ሮማኖ ዝውውሩ ይፋ አድርጎታል። ሄድ ዊጎ ብሏል። በሚቀጥሉት ቀናቶች ውስጥ የሕክምና ምርመራውንም ያደርጋል ተብሎ ይጠበቃል። ዞሜ እንዲህ የክረምቱ የአርሰናል የመጀመሪያ ፈራሚ መሆን ችሏል። በትናንትናው ዕለት በክረምት የተጫዋች ዝውውር መስኮት አርሰናሎች ብዙ ተጫዋች ለማስፈርም እየሰሩ ቢገኙም እስካሁን አንድም ዝውውር አልፈጸሙም ነበረ። ነገር ግን በትላንትና ዕለት የመጀመሪያ ፈራሚያቸውን ዙሜንዲን አረጋግጠዋል ለአርሰናል መፈረሙን። አርሰናል የመሀል ክፍላቸው ለማጠናከር ብዙ ተጫዋቾችን ኢላማ አድርገው እየተንቀሳቀሱ ይገኝ ነበር። በስተመጨረሻም አይናቸውን ወደ ማርቲን ዙሜንዲ ጥለው ዝውውሩን በትላንትና ዕለት ማጠናቀቅ ችለዋል። ከስፔኑ ክለብ ሪያል ሶሲዳድ ማርቲን ዙሜንዲ ለአርሰናል በ51 ሚሊዮን ፓውንድ መቀላቀል ችሏል። አርሰናሎች ይህንን የዝውር ገንዘብ በአምስት ዓመት እንደሚከፈል አንድ መረጃ እያስነበበ ይገኛል። የአርሰናል የስፖርቲንግ ዳይሬክተር የሆነ አንድሪያ በርታ በዚህ ዝውር ላይ ዝውሩን በአምስት ዓመት 11 ሚሊዮን ዩሮ እያደረጉ እንደሚከፍሉ አሳምኗቸዋል ተብሏል። ይህም ደግሞ ለአርሰናል ሌላ ተጫዋች ለማስፈረም ይረደዋል። ምክንያቱም የሚከፍለው ለማርቲን ዙሜሊ ዝውር 10 ሚሊዮን ዩሮ ነው። በሚቀጥሉት አራት ዓመታት 11 ሚሊዮን ዩሮ እያደረገ እንደሚከፍል አንድሪያ በርታ አሳምኗቸዋል የሚል መረጃ ወጥቷል። የአርሰናል የስፖርቲንግ ዳይሬክተር የሆነው አንድሪያ በርታ ከፍተኛን ስራ ሰርቷል፣ በዚህ ዝውውር ላይ ምክንያቱም አርሰናል በረጅም ጊዜ ክፍያ እንዲስማማ በማሳመን ረገድ ከፍተኛውን ስራ በመስራት አንድሪያ በርታ ዝውውሩን መቋጨት ችሏል። የማርቲን ዙሜንዲ ዝውውር ማርቲን ዙሜንዲ ከዲክላን ራይስ እና ከቶማስ ፓርቲ ጋር መሀል ክፍሉ ላይ የሚጣመረው ተጫዋች ይሆናል። ምክንያቱም ማርቲን ኦዲጋርድ አቋሙ መውረዱ ተከትሎ አንዳንድ ተጫዋቾች ላይ በማርቲን ኦዲጋርድ እየተሰለፈ እንደሚገባ ይጠበቃል። በቀጣይ ቀናቶች ውስጥ አርሰናል ሌላ የፊት መስመር አጥቂ ለማስፈረም እንቅስቃሴ ላይ እንደሆኑ መረጃዎቹ ወጡ። በክረምት የተጫዋች ዝውውር መስኮት የመሀል ክፍላቸውን ማጠናከራቸውን ተከትሎ አርሰናሎች ጨራሽ ዘጠኝ ቁጥር አጥቂ ለማስፈረም እንቅስቃሴ ላይ ናቸው። አርሰናል የረጅም ጊዜ ችግሩና ያለፉት ሁለትና ሶስት አመታት ዋንጫ ያጣበት ከፍተኛና ዋነኛው ምክንያት ከጉዳት ጋር በተያያዘ እና በዋነኝነት የሚጠቀሰው ጨራሽ ዘጠኝ ቁጥር አጥቂ አለመኖሩ ነው። ከማርቲንና ከትሮሳርድ በክፍ መስመር ስፈሩ የቀኝ መስመር ተጫዋች ሆኖ ከቡካዮሳካ የሚነሱ ፓሶችን የሚጨርስ አጥቂ አልነበረም። ጋብርኤል ጄሱስ በጉዳት፣ ካይ ሀቨርትዝም በጉዳት ለአርሰናል ግልጋሎት መስጠት አልቻሉም። ከጉዳት ሲመለሱም አቋማቸው በመውረድ ለአርሰናል ጥሩ የሚባል ግልጋሎትን ባለመስጠታቸው አርሰናል ያለፉት ሁለት አመታት በተለይ ዋንጫዎችን እንዲያነሳ አድርጎታል። አርሰናል ይህን ችግር ለመቅረፍ በክረምቱ በዋነኝነት የሚሰሩበት ከመሀል ክፍል በተጨማሪ የፊት መስመር አጥቂ ማስፈረም ነው። በዚህ ላይ ቪክተር ጊዮኬሬሽ እና ሴሽኮ ላይ አላማ ነበራቸው። እነኚህን ሁለቱን ተጫዋቾች ኢላማ አድርገው እየተንቀሳቀሱ ቢሆንም አንዱን ተጫዋች የመረጡ ይመስላል። ቤንጃሚን ሴሽኮን ለማስፈረም እንቅስቃሴ ላይ ናቸው። ይሄንንም የመረጡበት ምክንያት ተጫዋቹ ገና እድሜው 22 ዓመት ነው። የቤንጃሚን ሴሽኮ የቪክቶሪ ግሬሽ እድሜው ደግሞ 27 ዓመት ነው። ይሄንን ከግምት ውስጥ በማስገባት ቤንጃሚን ሴሽኮን ለማስፈረም መርጠዋል። በቀጣይ ቀናቶች ውስጥ ቤንጃሚን ሴሽኮ ሄድ ዊጎ ካሚንግሱን የሚል መረጃ ፋብሪዚዮ እያስነበበ ይገኛል። በኢንስታግራም ፖስት ላይም ይህንን መረጃ አጋርቷል። አርሰናሎች ከአርቢ ላይፕዚግ ጋር ከፍተኛ ድርድር ላይ ናቸው የሚል መረጃ ፋብሪዚዮ አስነብቧል። አርሰናሎች ቤንጃሚን ሴሽኮን የግላቸው ለማድረግ እስከ ሰባ ሚሊየን ዩሮ እንደሚከፍሉ ይጠበቃል። የቡንደስሊጋው ክለብ አርቢ ላይፕዚግ ለዚህ ተጫዋች የውል ማፍረሻ እስከ ሰባ ሚሊዮን ዩሮ ይፈልጋል፣ ለማንኛውም ክለብ ለመልቀቅ። አርሰናሎች ደግሞ 60 ሚሊዮን ዩሮ ነው መክፈል የሚፈልጉት። በሁለቱ መካከል የ10 ሚሊዮን ዩሮ ልዩነት አለና በዚህ መካከል ድርድር እያደረጉ ይገኛሉ። ድርድሩም ከፍተኛ ደረጃ ላይ እንደደረሰና አብሪዚዮ አስነብቧል። ባለፉት በመጋቢት ወር አዲስ የስፖርቲንግ ዳይሬክተር የሾመ አርሰናል አንድሪያ በርታ በአርሰናል ቤት ከፍተኛን ስራ እየሰራ ይገኛል። የሴሽኮን ዝውውር ለመቋጨት ከፍተኛን ስራ የሚሰራው አንድራ በርታ ዝውውሩን በ60 ሚሊዮን ዩሮ ለመቋጨት ድርድር ላይ ነው። ይህንንም የሚያደርግበት ሁኔታ አርቢ ላይፕዚግ ቻምፒየንስ ሊግ ገንዘብ አላገኙም፣ አዲስ አሰልጣኝ ለመቅጠር አስቧል ተብሏል። የቦንደስሊጋው ክለብ አርቢ ላይፕዚግ በዚህ ምክንያት አዲሱ አሰልጣኝ ደግሞ ሶስትና እና አራት ተጫዋቾችን አርቢ ላይፕዚግ ቤት ማስፈረም ይፈልጋል። ለዚህ ደግሞ አርቢ ላይፕዚግ ምንም አይነት ገንዘብ የለውም። ስለዚህ አንድራ በርታ ገንዘብ እንደሚያስፈልጋቸው ያውቃል። ስለዚህ ግዴታ የሆንባቸዋል ማለት ነው። ሴሽኮ ነው የመልቀቅ በ60 ሚሊዮን ዩሮ ለማስፈረም ደግሞ አንድሪያ በርታ ይህንን ብልጠቱን ተጠቅሞ ድርድር እያደረገ ይገኛል ከአርቢ ላይብዚ ጋር። ምናልባት በቀጣይ ቀናቶች ውስጥ ከቤንጃሚን ሴሽጎ ጋር የሚደረገው ዝውውር ሄርዊጎ የሚባልበት ደረጃ እንደሚደርስ ፋብሪዞ እያስነበበ ይገኛል። ከማንኛውም ዝውውር በላይ አርሰና የሴሽኮ ዝውውር ላይ በአሁኑ ሰዓት እንቅስቃሴ እያደረገ ይገኛል። ሴሽኮ ለአርሰናል የሚፈርም ከሆነ ሁለተኛው የአርሰናል የክረምቱ ፈራሚ ይሆናል ተብሎ ይጠበቃል። በክረምቱ የተጫዋች ዝውውር መስኮት አርሰናል ከሚመለከታቸው ክፍተቱ ለመሙላት የግራ መስመር ተከላካይ እንደሚሆን ይጠበቃል። እንዲሁም አንድ የክንፍ መስመር ተጫዋች ይፈልጋል። በክንፍ መስመር ተጫዋች ላይ ሮድሪጎ፣ ኒኮ ዊሊያምስ፣ ራፋኤልዮ፣ አንቶኒ፣ ጎርደም በዝርዝራቸው ውስጥ የሚገኙ የክንፍ መስመር ተጫዋቾች ናቸው። እነዚህ ጥራት ያላቸው የክንፍ መስመር ተጫዋቾች ክለቦቹ የውል ማፍረሻ ይጠይቃሉ። የስፔኑ ክለብ ሪያል ማድሪድ ለሮድሪጎ 80 ሚሊዮን ዩሮ የውል ማፍረሻ ጠይቋል። ሌላኛው የስፔን ክለብ አትሌቲኮ ቢልባው ለኒኮ ዊሊያምስ 60 ሚሊዮን ዩሮ የውል ማፍረሻ ይፈልጋል። ኤሲ ሚላኖች ደግሞ ለራፋኤል ሊዮ የውል ማፍረሻ 75 ሚሊዮን ፓውንድ ይፈልጋሉ። ምክንያት አርሰናል ከሶስቱ ተጫዋቾች አንዱን የመረጠ ይመስላል ሮድሪጎ እና ኒኮ ዊሊያምስ ላይ ፊቱን ያዞረ ይመስላል። ሮድሪጎ የአርሰናል ዋነኛ ኢላማ ተጫዋች ነው። ነገር ግን ድርድር የሚኖረው ሮድሪጎን መልቀቅ እንደሚፈልጉ ሪያል ማድሪዶች ካሳወቁ ብቻ ነው። ተጫዋቹ በአርሰናል የሚፈለግ ቁጥር አንድ የክንፍ መስመር ተጫዋች ነው። በሁለተኛ ላይ ያለው ደግሞ የአትሌቲኮ ቢልባ ተጫዋች የሆነው ኒኮ ዊሊያምስ ነው። ፋብሪዚዮ ሮማኖ እንደሚያስነብበው ከሆነ ሮድሪጎን ዝውውር በተመለከተ ሪያል ማድሪዶች ይህን ተጫዋች የሚለቁት ከሆነ መዳረሻው የሰሜን ለንደኑ ክለብ አርሰናል እንደሆነ አስነብቧል። ፋብሪዚዮ ሮድሪጎን በተመለከተ ባጋራው መረጃ ተጫዋቹ በግራ መስመር መጫወት ይፈልጋል። ደግሞ በሪያል ማድሪድ ቤት የግራ መስመሩ ላይ ቪኒ ጁኒየር እና ኪልያን ባፔ ናቸው እየተፈራረቁ የሚጫወቱት ቪንሲየስ ጁኒየር በራይቲንግ ፍሮንት መጫወት ስለማይችል ግዴታ ከሳካ ቦታ መጫወት ነው ያለበት ሮድሪጎ ያለ ቦታው ምርጥ የሚጫወት የክንፍ መስመር ተጫዋች ነው ነገር ግን በክለቡ የክንፍ መስመር ተጫዋች ቦታ የማይለውጡ ከሆነ የመልቀቅ እድሉ ከፍተኛ ነው የሰሜን ለንደን ነው አርሰናል ዋነኛ ፈላጊ ነው መዳረሻውም ለንደን ሊሆን ይችላል የሚል መረጃ ወጥቷል በአሁኑ ሰዓት አንድ መረጃ ወጥቷል ሴሽኮነ በተመለከተ ፋብሪዚ ሮማኖ አንድ መረጃ አጋርቷል ቤንጃሚን ሴሽኮ በአሁኑ ሰዓት አሪቢ ላይፕዚግ እና አርሰናል ድርድር ላይ ይገኛሉ። የቤንጃሚን ሴሽኮ ወኪሎችና የአርሰናል የስፖርቲንግ ዳይሬክተር የሆነው አንድሪያ በርታ በዚህ ተጫዋች ዙሪያ ላይ ስምምነት ላይ ለመድረስ እየተቃረቡ እንደሆነ እያስነበበ ይገኛል ፋብሪዚዮ። ነገር ግን ፋብሪዚዮ በአሁኑ ሰዓት እያስነበበ የሚገኘው መረጃ ቤንጃሚን ሴሽኮ በእንግሊዝ ውስጥ በአሁኑ ሰዓት እንደሚገኝ እና ወደ አርሰናል የሚደረጉ ዝውውር እንደተቃረበ ይፋ ለማድረግ ቅናቶች ብቻ እንደሚቀሩት አስነብቧል። ያው መረጃችን ኒኮ ዊሊያምስን የሚመለከት መረጃ ነው። ኒኮ ዊሊየምስ በአርሰናል እንደሚፈለግ ይታወቃል። ባለፉት ቀናቶች ያለፉት ሁለት ወራቶች ላይ ዝውውሩ ሊጠናቀቅ ጫፍ ደርሶ ነበረ። ዝውውሩም የቀረበት ምክንያት ተጫዋቹ በአርሰናል ቤት የሚፈርም ከሆነ ወኪሎቹ እንዳሉት ከሆነ እስከ 300 ሺ ሳምንታዊ ደሞዝ እንዲሆንለት ይፈልጋል። ይህ ደግሞ ጥሩ አቋም ሳያሳይ በአርሰናል ቤት እንዲከፈለው ይፈልጋል። አርሰናሎች ደግሞ ይህንን ገንዘብ መክፈል አልፈለጉም እና ዝውውሩ ሳይቋጭ ቀርቶ ዝውውሩ ተቋርጦ ነበረ። ለኒኮ ዊሊያምስ በባየር ሙኒክ አዲስ ፍላጎት አለ የሚል መረጃ ወጥቷል። ቢልባውም ተጫዋቹ በክለቡ እንዲቆይ ይፈልጋል። አርሰናልም ተጫዋቹን ማስፈረም ይፈልጋል። በዚህ በሶስቱ ክለቦች መካከል የሶስትዮሽ ውድድር ያለ ሲሆን ሁሉም የተጫዋቹን ፈላጊ ክለቦች ናቸው። ሁሉም ተጫዋቹን ይፈልጋሉ። በተለይ የባየር ሙኒክ ፍላጎት በጣም ጠንከር ያለና እውነተኛም እንደሆነ አንድ መረጃ እያስነበበ ይገኛል። ዊሊያምስ በአትሌቲኮ ቢልባ ውስጥ ይቆያል አይቆያል የሚለውን ውሳኔ እስካሁን አላሳወቀም። ውሳኔውን የሚያሳውቅ ከሆነ የሚቆይ ከሆነ አትሌቲኮ ቢልባኦ አዲስ ኮንትራት ያስፈርሙታል። በክለባቸው የማይቆይ ከሆነ ደግሞ ባየር ሙኒክ ከዚህ ዝውውር ላይ ከፍተኛ ስራ እንደሚሰራ ይጠበቃል። አርሰናልም እዚህ ዝውውር ላይ እንቅስቃሴ ለማድረግ እየሞከረ ይገኛል። ሌላው መረጃችንም በክረምት የተጫዋቾች ዝውውር መስኮት አርሰናል ብዙ ተጫዋቾች እንደሚለቅ ይጠበቃል። በሽያጭም ሆነ እንዲሁም በውሰት ከክለቡ ከሶስት እና ከአራት የበሉት ተጫዋቾች እንደሚለቅ ይጠበቃል። አርሰናል አስቀድሞ ጆርጂኖን ወደ ፍላሚንጎ ለቋል። ዝውውሩ ተጠናቋል። ወደ ፊላሚንጎ የሚደረገው ዝውውር አርሰናል የመጀመሪያው የክረምቱ ከአርሰናል የለቀቀው ተጫዋች ጆርጂኒ ሆኖ ሁለተኛ ላይ ደግሞ ኬሪያን ቴርኒ በትላንትና ሁለት ከአርሰናል ሁለተኛው በክረምት የጽ ዝውውር መስኮት የለቀቀው ተጫዋች ሆኗል። ቴርኒ ኮንትራቱ በመጠናቀቁ በአርሰናል ቤት የቀድሞ ክለቡን መቀላቀል ችሏል። ሴልቲክ የቀድሞ ክለቡ ነበረ። ኬሪያን ቴርኒ የቀድሞውን ክለቡ መቀላቀል ችሏል። የአርሰናል ሁለተኛው የክረምት የተጫዋች ዝውውር መስኮት ከክለቡ የለቀቀ ተጫዋች ሆኗል። ሌላው በቀጣይ ቀናቶች ከአርሰናል የሚለቅ ሶስተኛና አራተኛ ይሆናሉ ተብሎ የሚጠበቁ ኔልሰን ፋቢዮ ቬራ፣ ዚንቼኮ ናቸው። ዚንቼኮ የቡንደስሊጋው ክለብ ዶርትመንድ ይፈልገዋል። ምናልባት በቀጣይ ቀናቶች ውስጥ ዶርትመንዶች እዚ ዝውውር ላይ ሊንቀሳቀሱ ይችላል ተብሏል። በክረምት የተጫዋች ዝውውር መስኮት ዚንቼኮ ከአርሰናል የሚለቅበት እድል እንዳለ እየተነገረ ይገኛል። ሌላኛው ከአርሰናል በክረምት ዝውውር መስኮት ይለቃል ተብሎ የሚጠበቀው ፋቢዮ ቬራ ነው። ፋቢዮ ቬራ ወደ ቀድሞ ክለቡና አርሰናል በውሰት ሰቶት ወደነበረበት ወደ ፖርቶ ሊያመራ ይችላል ተብሏል። ፖርቶች የዚህ ተጫዋች ፈላጊ ሆነው ብቅ ብሏል። ተጫዋች ኔልሰን ነው። ኔልሰን በፉላም ቤት አዲስ ኮንትራት ሊፈራረም እንደሆነ መረጃዎች በአሁኑ ሰዓት ወጥቷል። ፉላም እንደ አማራጭ ይህን ተጫዋች በክለባቸው ማቆየት ይፈልጋሉ። አርሰናል በሽያጭ ከፉላም የሚያገኘው ገንዘብ ከፍተኛ እንደሆነ ይጠበቃል። ለተጫዋቹ እስከ 15 ሚሊዮን ፓውንድ ይፈልጋል አርሰናሎች ለኔልሰን ዝውውር። ሌላኛው የዝውውር ዜናችን ማርክ ጉሂን የሚመለከት መረጃ ነው። አርሰናል የማገለዥን ኮንትራት ማደሱን ተከትለው እንደ አማራጭ ወደ ክለቡ አንደኛቸው ጉዳት ቢያጋጥማቸው ዊሊያም ሳሊባ ና ገብርኤል ማገለዥ የሁለቱ ተቀያሪ ተጫዋች አድርጎ አንድ ተከላካይ ማስፈረም ይፈልጋል። ለዚህም ተመራጭ የሆነው የክርስቲያን ፓላሱ የኋላ መስመር ተጫዋች ሆነው ማርክ ጉሂ ነው። ተጫዋቹ በቼልሲ ይፈልጋል፣ ነገር ግን አርሰናል እንደ አማራጭ ወደ ክለቡ ማስፈረም ይፈልጋል። አርቴታ አዲስ ተከላካይ ማስፈረም ይፈልጋልና ማርክ ጉሂን ደግሞ ዋነኛ ኢላማቸውም ስለሆነ ኮንትራቱ በክርስቲያን ፓላስ ቤት ተጫዋቹ አንድ አመት ብቻ ነው የቀረው ሊጠናቀቅ። በዚህ ምክንያት አርሰናል ወደ ክለቡ ለማዘወር ይህን ተጫዋች እየሰሩ ይገኛሉ። በመጨረሻ የምንመለከተው መለከተው ማይልስ ልዩስ እስኬሊን የሚመለከት መረጃ አለ። ካርሰናል ጋር አዲስ የተሻሻለ ኮንትራት ለመፈራረም ተቃርቧል ተብሎ በአዲሱ ኮንትራት ደሞዙ ሳምንታዊ ደሞዙ ከፍ እንደሚል ይጠበቃል። እስከ 100 ሺህ ፓውንድ እንደሚደርስ ይጠበቃል። ልዩስ እስኬሊ በሪያል ማድሪድ ጥያቄ ቀርቦለት ነበረ። የሪያል ማድሪድን ጥያቄ ውድቅ አድርጓል።